የኢትዮጵያ ብሔራዊ ምርጫ ቦርድ ለውድብ ወለዶ ትግራይ ፓርቲ እውቅና ሰጠ። የኢትዮጵያ ብሔራዊ ምርጫ ቦርድ ለውድብ ወለዶ ትግራይ በምህጻረ ቃል ወለዶ ህጋዊ የክልላዊ ፖለቲካ ፓርቲነት ማረጋገጫ የምስክር ወረቀት መስጠቱን አስታውቋል። ቦርዱ ዛሬ ባወጣው መግለጫ በአዋጁ በተሰጠው ስልጣን መሰረት ለውድብ ወለዶ ትግራይ ህዳር አምስት ቀን 2018 ዓ ም ህጋዊ የክልላዊ ፖለቲካ ፓርቲነት ማረጋገጫ የምስክር ወረቀት መስጠቱን አስታውቋል። ፓርቲው ለትግራይ አማራጭ የፖለቲካ ሀሳብ ያስፈልጋል በሚል ወጣቶች የመሰረቱት ሲሆን ምርጫ ቦርድም ህጋዊ እውቅና ሰጥቶታል። ወለዶ ትግራይ ፓርቲ በትግራይ ክልል ከሚንቀሳቀሱ ህጋዊ ፓርቲዎች ስምንተኛው ፓርቲ ሆኖም እውቅና አግኝ አግኝቷል ኤም 23 የተባለው የኮንጎ አማጺ ቡድን በዶሃ የሰላም ስምምነት ተፈራረመ በሩዋንዳ ይደገፋል ተብሎ የሚታመነው የዲሞክራቲክ ሪፐብሊክ ኮንጎ አማጺ ወታደራዊ ቡድን ኤም 23 ምስራቃዊ የሀገሪቱን ክፍል ያወደመውን ጦርነት ለማስቆም ዛሬ በኳታር በተካሄደ ስነ ስርዓት አዲስ የሰላም ስምምነት ማዕቀፍ ከኮንጎ መንግስት ጋር መፈራረሙን የፈረንሳዩ የዜና ወኪል አጃንስ ፍራንስ ፕሬስ ዘግቧል። ኳታር ከዩናይትድ ስቴትስና ከአፍሪካ ህብረት ጋር በመሆን የኤም 23 አማጺ ቡድን በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል ያስነሳውን ግጭት ለማስቆም ለወራት ውይይት ስታደርግ ቆይታለች። የዲሞክራቲክ ኮንጎ መንግስትና ኤም 23 አማጺ ቡድን ቀደም ሲል የተኩስ አቁም ስምምነት ማዕቀፍ በተባበሩት አረቢ ምሬት ባለፈው ሐምሌ ወር ተፈራርመው የነበረ ሲሆን ሁለቱም ወገኖች የእርቅ ውሉን ጥሰዋል በሚል ሲወቀሱም ቆይተዋል። የዶሃ ማዕቀፍ አጠቃላይ የሰላም ስምምነት የተፈረመው የተፋላሚ ወገኖች የአሜሪካና የኳታር ባለስልጣናት በተገኙበት ስነ ስርዓት ላይ ነው ተብሏል። በስነ ስርዓቱ ላይ የኳታር ዋና አደራዳሪ መሐመድ አልኩላይፊ ስምምነቱን ታሪካዊ ነው ሲሉ አስታራቂዎች በመሬት ላይ ያለውን ሰላም ለማስፈን ጥረታቸው እንደሚቀጥሉም ተናግረዋል። እንደ አውሮፓውያን አቆጣጠር በ2021 መገባደጃ ላይ እንደገና ትጥቅ ካነሳበት ጊዜ ጀምሮ ኤም23 ታጣቂ ቡድን በሩዋንዳ ድጋፍ በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ሰብአዊ ቀውስ አስከትሏል። በጥርና በየካቲት ወር ኤም23 ባደረገው ድንገታዊ ጥቃት ቡድኑ የጎማና ቡካቡ ዋና ዋና ከተማዎችን ይዞም ነበረ። በዚህ ወቅትም በሺዎች የሚቆጠሩ ሰዎች ተገድለዋል። በዶሃ የተፈረመው የሐምሌው ስምምነት ቀደም ብሎ በኮንጎና በሩዋንዳ መንግስታት መካከል በሰኔ ወር በዋሽንግተን የተደረገውን የተለየ የሰላም ስምምነት ተከትሎ ነው። ኤኮን፣ ናይጀሪያ የነዳጅ ሀብቷን ሙሉ በሙሉ ብትቆጣጠር ኖሮ ሀያል ሀገር ትሆን ነበር ሲል በቁጭት ተናገረ። ትውልደ ሴኔጋላዊ አሜሪካዊው ዘፋኝ ስራ ፈጣሪ ኤኮን፣ ናይጀሪያ እንደ ኤሮያን አጣጠር በነጻነቷን ከተቀዳጀት ወዲህ የነዳጅ ሀብቷን ሙሉ በሙሉ መቆጣጠር ብችል ኖሮ ዛሬ በምድር ላይ ካሉት እጅግ ሀብታምና ሀያላን ሀገራት ተርታ ትመደብ ነበር ሲል ቁጭቱን አስፍሯል። ድምፃዊው በኢንስታግራም ላይ በለጠፈው ጽሁፉ ናይጀሪያ ልትሆን ትችል የነበረውን ዘርዝሯል። ሌጎስ በዓለም አቀፍ የፋይናንስ ማዕከልነት ከለንደንና ኒውዮርክ ጋር ትከሻ ለትከሻ የምትለካካ ሀገር ትሆን ነበር። የናይጀሪያ ዩኒቨርሲቲዎች በሳይንስና ቴክኖሎጂ ዓለምን ይመሩ ነበር። ኖሊውድ በዓለም አቀፍ ተጽዕኖ ፈጣሪነት ከሆሊውድ ይልቅ ነበር። የአፍሪካ ኢኮኖሚ ጥንካሬ ዓለም አቀፍ የኃይል ስርዓትን ይቀርጽ ነበር። ኤኮን በማጠቃለያውም ምንም እንኳ ታሪክን መቀየር ባይቻልም አሁንም ሁንም ሀብቷን ለመቆጣጠር እና የራሷን የወደፊት እጣፈንታ ለመቅረጽ እድሏ አላት ሲል በቁጭት የተሻማ ሀሳቡን በብሩህ ተስፋ ቋጭቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከአንድ ቢሊዮን እስከ አምስት ቢሊዮን ዶላር የሚደርስ የጉዳት ካሳ የሚጠይቅ ክስ ቢቢሲ ላይ እንደሚመሰርቱ ገለጹ። ትራምፕ ክሱን በሚቀጥለው ሳምንት ሊመሰርቱ እንደሚችሉ ተናግረዋል። ቢቢሲ ፕሬዚዳንት ትራምፕን እንደ አውሮፓውያን አቆጣጠር በ2024 እሳቸውን በተመለከተ በሰራው ዘገባ ባለፈው ሳምንት ይቅርታ ጠይቆ ነበር። የዩናይትድ ስቴትስ ፕሬዚዳንቱ ዶናልድ ትራምፕ ትናንትና አርብ ለጋዜጠኞች እንደተናገሩት ከ1 ቢሊዮን እስከ 5 ቢሊዮን ዶላር የሚደርስ ገንዘብ እንከሳቸዋለን። ምናልባትም በሚቀጥለው ሳምንት ይህንን ማድረግ አለብኝ ብዬ አስባለሁኝ። እንዲያውም ማጭበረበራቸውን አምነዋል ብለዋል። ትራምፕ የቢቢሲን ጉዳይ ለብሪታንያ ጠቅላይ ሚኒስተር ኬር ስታርመር እንደሚያነሱም ተናግረዋል። በሳምንቱም መጨረሻ ልደውልለት ነው። እሱ በእርግጥ ደውሎልኛል። በጉዳዩም በጣም አፍረዋል ሲሉም ገልጸዋል። የትራምፕ አስተዳደር በርካታ ዩክሬናውያንን ከሀገር ሊያባረር ነው ተባለ። በአሜሪካ የዩክሬን አምባሳደር ሰማንያ ያህል ዜጎች በተለያዩ የህግ ጥሰቶች ምክንያት ከሀገር ሊባረሩ እንደሆነ መናገራቸው ተዘግቧል። አንዳንዶቹ በወታደራዊ በረራ ወደ ዩክሬን ወይም ፖላንድ እንደሚጓዙም ተነግሯቸዋል ተብሏል። ሪፖርቱ እንደሚያመላክተው ሊባረሩ የሚችሉ ተብለው የተለዩ ሰዎች ወደ ግንባር ሊላኩ ይችላሉ የሚል ስጋት እንዳላቸው የወከሏቸው ጠበቆች ተናግረዋል። የዘለነስኪ አማካሪ በበኩላቸው አሜሪካ የፈለገችውን ያህል ብታባረር እኛ በጥሩ ሁኔታ እንጠቀምባቸዋለን ብለዋል። ዩክሬን በጦር ግንባር ላይ ብዙ የሰው ኃይል ስለሚያስፈልጋት ዜጎቿን ከአውሮፓ ሀገራት ለመመለስ ለአዳዲስ ቅስቀሳዎች እና እርምጃዎች እየተዘጋጀች ነው ሲሉ የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ መዛሬ መናገራቸውም ተዘግበዋል። ትራምፕ ነጻ የወጡ ሀያ እስራኤላውያን ታጋቾችን ሐሙስ በዋይት ሀውስ ይቀበላሉ ተባለ። ፕሬዚዳንት ዶናልድ ትራምፕ ከሐማስ ታጣቂ ቡድን ጋር የተደረገውን የተኩስ አቁም ስምምነት ተከትሎ ባለፈው ወር ከእገታ ነጻ የወጡትን እስራኤላውያን ታጋቾች የፊታችን ሐሙስ በዋይት ሀውስ ተቀብለው ያነጋግራሉ። ዘ እስራኤል ታይምስ እንደዘገበው የትራምፕ አስተዳደር ባለፈው ወር በተደረገው የተኩስ አቁም ስምምነት ጥቅምት አስራ ሶስት የተለቀቁትን ሀያ ታጋቾች በዋይት ሀውስ የጋበዘ ሲሆን ሁሉም ግብዣውን መቀበላቸው ባይታወቅም ግብዣው ለቤተሰቦቻቸው ደርሷል ተብሏል። ትራምፕ ከዚህ ቀደም ከሌሎች የተለቀቁት ታጋቾች እና ቤተሰቦቻቸው ጋር በተደጋጋሚ መገናኘታቸው ዘገባው አስታውሷል። የሀያ ታጋቾችን ነጻ መውጣት እውን ያደረገው ያለፈው ወር የተኩስ አቁም ስምምነት ሐማስ የቀሩትን ሀያ አራት ታጋቾች አስከሬን እንዲመልስ የሚያስገድድ ሲሆን እስከ ትላንትና ድረስ የሶስት ታጋቾች አስከሬን በጋዛ ሰርጥ እንደሚገኝ ዘ እስራኤል ታይምስ ዘግቧል። በእስራኤል የውጭ ጉዳይ ሚኒስቴር መረጃ መሰረት እንደ ኤሮፕያን አቆጣጠር ጥቅም 7 ቀን 2023 በተፈጸመ የአሸባሪዎች ጥቃት ቁጥራቸው 254 የሚሆኑ ታጋቾች በሐማስ ተወስደዋል። በዕለቱ 46 አሜሪካውያንን ጨምሮ ከ1200 በላይ ሰዎች እንደተገደሉና ከታጋቾቹ ውስጥ 168ቱ በህይወት መመለሳቸው በርካታ ሚዲያዎች